ምን ጥያቄ አለው ወይ? በስመ አብ እንዴት እንደሚከብድ በመድኃኒዓለም በሞትና በሕይወት መካከል ነው የምታልፍ እና ደግሞ አለም ላይ ካሉ ከፍተኛ ሕመሞች አንደኛው ነው። እውነት የለው ጌታል በጣም ነበር የሚጨንቀው የሚያማው፣ ውይ እና እንትን ሲለኝ በጣም እያመመኝ የነበረው ማለት ነው። ሰአት እስኪደርስ ድረስ ልጁ እስከሚወጣ ድረስ ወገቤን በጣም ወገቤን እና እዚህ ማህፀን ነው የሚባለው፣ በቃ እንዴት እያመመኝ እንደነበር በየሱስ እና በቃ በጣም ሲያመኝ ትራስ ነበር መነግሰው፣ ትራሱን ጨርቆ ድብና ርጌ እየነገስኩ ዋጥ መሜን መጮህ ምናምን አልፈለግኩም። በቃ ለምንም ብያሳልፈው፣ ተመስጌን። እልልል እንኳን ደስ አላችሁ፣ እንኳን ደስ አላችሁ። በጣም ደስ ብሎኛል። የእውነቴ ነው ምላችሁ። እንንጫ ቃላት የለኝም፣ ብቻ አላቅም። በጣም ደስ ብሎኛል። ሩታ ናሮሽ እንኳን ደስ አላችሁ፣ እንኳን ለዚህ ክብር አበቃችሁ። እንኳን ደስ አላችሁ በድጋሚ ለማለት ፈልጋለሁ። በዚህ አጋጣሚ ደግሞ የግሬስ ፋሚሊ እንኳን ደስ አላችሁ፣ ሁላችሁ ከነሱ ጎን የሆናችሁ ለሩታዬ ጸሎት እያደረጋችሁ ሁላችሁም እንኳን ደስ አላችሁ ለማለት ፈልጋለሁ። የምር ዛሬ ልዩ ቀኖ ለሁላችንም ብዬ አስባለሁ። እኔ እንጃ። በጣም ነው ደስ ያለኝ። ልጅ እኮ በረከት ነው፣ ከምኑም በላይ ማለት ነው እና የአርብሽም ሁኔታ ስታዩ እንድታያችሁ በስማም፣ በጣም ነው ደስ ያለኝ። እንግዲህ አርብሽ ደስታ በደስታ ሆኖዋል። የልጅ አባት፣ የወንድ ልጅ አባት ሆኗል። እንግዲህ የልጅ አባት ሆኗል። ተመስገን። ሩታዬም እንደዛው እግዚአብሔር እንጃ፣ ቃላት የለኝም። በጣም ነው ደስ ያለኝ። እንግዲህ ሩታዬም እግዚአብሔር ወንድ ልጅ ሰጥቶኛል ብላለች። ትክክል ናት። እንኳን ጤነኛ ልጅ ፈጣሪ ሰጣቸው። በጣም ደስ ብሎኛል የእውነቴ ነው የምላችሁ ቤተሰብ። እኔ እንጃ ይህን የሰው ደስታ በቃ የእኛም ያስደስተናል ማለት ነው እና በተለይ የአርብሽና የሮጣ ደስታ ሁላችንም ያስደስተናል። በጣም ደስ ብሎኛል። ብቻ አላቅም ምን ማለት እንዳለብኝ ማለት ነው እና ብቻ አላቅም ቤተሰብ፣ እኔም ስሜታ ሞኛለሁ በደስታ ማለት ነው እና ያው ሩታናት የምታውቀው እንዴት አድርጋ እንደ አረገዘች እንዴት ሆና በመጥፎ ጊዜ እንዴት እንደ አሳለፈችው እሷ ታውቃለች፣ እና ብቻ ከባድ ከባድ ጊዜ አሳልፋለች። እግዚአብሔር ይመስገን፣ ዛሬ ላይ ደግሞ ለዚህ ክብር በቅታለች ማለት ነው። እግዚአብሔር ይመስገን። በሉ ሁላቸሁም ይን፣ እንጃ እኔ ቃላት የለኝም። እግዚአብሔርም ሰላም፣ ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናቱልኝ በድጋሚ መጥቻለሁ ማለት ነው። እንግዲህ ደስ ስላለኝ ነው ቤተሰብ ማለት ነው። እኔ በተለይ የሩታና የአሮሽ ደስታ በጣም ያስደስተኛል፣ ከምኑም በላይ ማለት ነው። እና የሰው ደስታ ማስደስታችሁ እንግዲህ ሴጣን ነው እንጂ አላቅም ብቻ። እኔ በጣም ደሳለኝ፣ ከምኑም በላይ ማለት ነው። እንኳን ደስ አላችሁ እንግዲህ አሮሽ ዛሬ እና ጥርስ በጥርስ ሆኖ አለ የልጅ አባት ወኛለሁ እግዚአብሔር ይመስገን እያለ ነበረ እና ተጻጽተዋል። ብቻ በደስታም ሆኖ ተጻጽተዋል። ልጁ ከወጣ በኋላ ተጻጽተዋል። እውነት ለመናገር የሆነ ነገር ተናግረዋል፣ ትዝ ካላችሁ ማለት ነው እና በምን ብቻ ልኖሮ ብክሳት ያለ ነበር የሆነ በቃ አለ አደለ የሆነ በቃ ብቻ የሆነ ነገር ትዝ ብሏል፣ አርብሽ ማለት ነው እና ገና ይጸጸታል ብዬ አስባለሁ። እግዚአብሔር ይመስገን ልጅ ከመጣ በኋላ ብዙ ደስቶች፣ ብዙ ደስታ ይመጣል ብዬ አስባለሁ። ፍቅርም ይጨምራል። የልጅ ቤት ደግሞ በረካታ አለ፣ ብዙ ነገሮች አለ እና ልጅ ሲመጣ ብዙ ነገር ይዞ ይመጣልና፣ ፈጣሪ ደግሞ ጤነኛ ልጅ ስለሰጣችሁ እግዚአብሔር ይመስገን በሉ። በጣም ደስ ብሎኛል፣ እውነት ለመናገር ሁላችሁም ለሩታ ስትጨነቁ የነበራችሁ ሁላችሁም፣ እንግዲህ ሩታዬ በሰላም ወልዳለች፣ ልጇን አቀፈች። በጣም ደስ ስላል የእውነትን እንጃ ስሜቱ ግን የወለደ ሰው ነው የሚያውቀው።

አላቅም ብቻ እንዴ እና አቤላ ሁሉም ተሰብስቦ ዛሬ እንግዲህ፣ እና ደስ የሚል ስሜት ሁላችሁም ላይ የው መጥተዋል። ሁሉም ሰው ተደስተዋል። እውነት እኔ እንጃ አላቅም። እንግዲህ ሩታ የኔ ቆንጆ እንኳን ደስ አለሽ የኔ ቆንጆ፣ አንቺ ልዩ ሴት ነሽ። የምሬ ነው የምላቸው ጠንካራ ሴት የሴት እንንጃ የሴት ብርቶናት ሩታ፣ እግዚአብሔርን፣ ይህ ሁሉም ችላ እንግዲህ ዛሬ ለዚህ ክብር በቅታለች እና ብቻ አላቅም አላቅም ብቻ ይሄን ቀን ስላየችው በጣም ደስ ብሎኛል። ምንም ነገር ሳትሆን በሰላም ወለዳው እኔ ትልቅ ደስታ ተሰምቶኛል። ቤተሰብ ማለት ነው በጣም ነበር ሲጨነቅ የነበረው ማለት ነው እና እንዴት ትወልዳለች ምን ላይ ትሆናለች እያልኩ ነበር ትላንትና በተለቀቀ ቪዲዮ ላይ በጣም ማለት ነው እና የሚጡ ጭንቀቱ በጣም ከባድ ነው ይባላል። እሷም እያለች ነበረች። እንግዲህ በቃ ሁሉም ነገር ጭይ በቃ እንቅ አድርጌ በውስጤ ወለድኩ አለችው። እኔ እናት፣ እንኳን በሰላም ተገላገልሽ። ዋናው እሱ ነው። እና የሁሉም ሁሉም ጸሎት ስለተሰማለሽ በጣም ደስ ብሎኛ። የእውነት ሁሉም ሰው ጸሎት እያደረገላት በጣም ደሳስ ደሳስ የሚሉ ኮሜንቶች ነበር። ትላንትና የተኮመት ባረሽ ቤት በጣም ነው ደስ የምለው እውነት ለመናገር። እና የሰው ደስታ የሚያስደስታችሁ ይህ መልካም መልካም ኮሜንቶች እየጻፋችሁ እንግዲህ ሩታይም ደግሞ እግዚአብሔር እንግዲህ በሰላም ወልዳለች ተገላግላለች። እግዚአብሔር ይመስገን ማለት ነው። እኔ እንጃ ሁላችሁም እንኳን ደስ አላችሁ። እንግዲህ ይህን ስሜት የወለደ ሰው ነው የሚያውቀው። እንግዲህ አሩሽም እንዴት እንደሆነ አላቅም ብቻ፣ አላቅም ብቻ፣ ብዙ ነገር ተናግረዋል። አሮሽ ብቻ አሮሽ እኮ ያስቃል እኮ ያስቃል። ቤተሰብ በቃ ንግግሩ፣ ነገሮቹ በቃ ሁኔታው ያስቃል። በቃ አሮሽ በቃ በደስታ በቃ የምናገሩ ጠፍቶበታል። በደስታ አንጻር ማለት ነው እና አላቅም ብቻ ስሜቱ ከባድ ነው። ቤተሰብ ማለት ና ርተ እንግዲህ እንዴት እንጃ። እና ወልዳ ልጇን እያቀፈች እያጠባች ነበረችና፣ እንዴ ልጁን እንዴ ከአሁኑ ማቀፍ ጀምራለች እናት፣ እናት እንዴት ነው እያሏት ነበረ። እና ብቻ ደስ ስላል እውነቴ ነው የምላችሁ። እና እሷ ናት የምታቋዲ ከአሁኑም እንዴት እንዳሳለፈችው በዛ በብቻ በጣም ብዙ ነገር እኔንጃ። ሩታ ጠንካራ ሴት ናት ለኔ ብዬ አስባለሁ። እግዚአብሔርም ብዙ ነገር አሳልፋ ዛሬ ጤነኛ ልጅ ሰቶታል። ፈጣሪ ምንም ሰቶ ነው በሰላም መውለዳ። እኔ በጣም ደስ አለኝ ከምኑም በላይ እኔንጃ፣ ቃላት የለኝ። ቤተሰብ ደስ ብሎኛል። በዚህ አጋጣሚ እንኳን ደስ አላችሁ የግሬስ ፋሚሊ በሙሉ እንኳን ደስ አላቸው። የምሬ ነው ምላችሁ። የኛ ውጤት እኮ ነው ተቃላችሁ አይደለ? ለማንኛው በጣም ደስ እግዚአብሔር ነው ብላችሁ። በጣም ደስ ስላለኝ ነው ዛሬ የፈለግኩን መናገር ማፍታት አለኝ ማለት ነው። እሺ ሰምታችኋል፣ እና ተመስገን፣ ሩታ በሰላም ወልዳለች። ተመስገን፣ ተመስገን፣ ተመስገን። እልልልልል በሉ። በእውነት ስለ ሁሉም ነገር እግዚአብሔር ይመስገን። ቤተሰብ በጣም ደስ ብሎኛል። ለሁላችሁም ልዩ ቀን ነው የዛሬ ቀን። ዋው ነው ይለያል።